ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የሪያሊቲ ሚዲያ ተከታታዮች፣ እንደምንውላችኋል። የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ አዳዲስ መረጃዎችን ለማግኘት የሪያሊቲ ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰብ ሆነው አዳዲስ መረጃዎችን ማግኘት ይችላሉ። ወደ ዕለቱ ዜና ሳልፍ የኢትዮጵያ ንግድ ባንክ ለሰራተኞቹ ከአዲስ አበባ አስተዳደር 1125 የጋራ መኖሪያ ቤቶች መግዛቱን ባሰራጨው መረጃ አስታውቋል ባንኩ ከከተማ አስተዳደሩ የተረከባቸው የጋራ መኖሪያ ቤቶች በከተማዋ መኖሪያ ቤት ለሌላቸው ሰራተኞቹ በዕጣ እንደሚያድል በርክክቡ ስነ ስርዓት ላይ ገልጿል የከተማ አስተዳደሩ ቤቶቹን ጀርመን ጉራራ እና አየር ጤና በተባሉ የጋራ መኖሪያ ቤቶች ሳይቶች በሀያ አራት ህንፃዎች ላይ የገነባቸው በዘጠኝ ወራት ውስጥ እንደሆነ የባንኩ መረጃ አመልክቷል ህወሓት የፌዴራል መንግስቱን አስጠነቀቀ። በመግለጫው የፌዴራል መንግስትን ተጠያቂ ያደረገ ሲሆን መንግስት ተፈናቃዮቹን ወደ ቀያቸው ለመመለስም ሆነ በምዕራብ ትግራይና ሌሎች አካባቢዎች ያሉት አጥቀው ያሉ ሀይሎችን ለማስወጣት ፍቃደኛ አይደለም፣ ስምምነቱን እያጓተተና እያዳከመ ነው ብሏል። መግለጫው ቅሬታ ብቻ አይደለም፣ ዛቻም አለበት። የፌዴራል መንግስት ይህንን አካሄድ ካላረመ ለሚፈጠረው ቀውስና ጥፋት ሙሉ ኃላፊነቱን ይወስዳል ሲል ህወሃት አስጠንቅቋል። ለአፍሪካ ህብረትም ጉዳዩን እዩት የሚል መልእክት ልኳል። በሌላ በኩል ህወሃት ወደ ራሱ ጓዳም ተመልክቷል። በክልሉ ውስጥ ሌብነት፣ ዝርፊያና የአስተዳደር ብልሽነት በከፍተኛ ሁኔታ መስፋፋቱን አምኖ ይህንን ለማስተካከል ከጊዜያዊ አስተዳደር ጋር እጅና ጓንት ሆኖ እንደሚሰራ ቃል ገብቷል። ውስጣችንን እያጣራን ነው አንድነታችንም ተመልሷል የሚል መልእክትም አለው። በአጭሩ መግለጫው በአንድ እጅ ቤታችንን እናጸዳለን፣ በሌላ እጅ ደግሞ የፌዴራል መንግስትን ስምምነቱን ካላከበረ ነገሮች እያመሩም የሚል ነው። ይህ ጉዳይ ቀጣይ ምን ያመጣ ይሆን? መንግስትስ ምን ምላሽ ይሰጣል? አብረን የምናየው ይሆናል። በተመሳሳይ ዜና የፕሪቶሪያው ስምምነት ሊፈርስ ከጫፍ ደርሷል ተባለ። የፌዴራል መንግስቱ እና የትግራይ ክልል አመራሮች ከሁለት ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያው የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመልክቷል። ውጥረቱ በዋናነት የተከሰተው በዲዲአር ትጥቅ መፍታት፣ ከሰራዊት መሰናበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባዎች አመልክቷል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን፣ አብዛኞቹ የትግራይ ክልል የመንግስት ሰራተኞች የሁለት ወር ደሞዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ዘግበዋል። ለዚህ ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ በክልሉ ባለስልጣን እንደተናገሩት የዲዲአር በጀት በመቋረጡ የክልል አስተዳደር ለህዝቡ አገልግሎት ለሲቪል ሰራተኞች የተመደበው መደበኛ በጀት ለታጣቂ ኃይሎች ደሞዝ ክፍያ እየዋለ ነው ብሏል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የመዘወር ስራ እየተሰራ መሆኑ የህዝብ አገልጋዮች ደሞዝ እንዲያጡ መደረጉ ምንጮች ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረብ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልል ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩል የህዝቡን እንግልት ታባብሷል የተባለ የነዳጅ እጥረት በክልሉ ተከስቷል ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቅም ያሉት ነዋሪዎቹ ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል በክልሉ በተፈጠረው በዚህ አዲሱ ውጥረትና አስተዳደራዊ ችግር ዙሪያ የጊዜያዊ አስተዳደር አካል የሆኑት ጀነራል ታደሰ ወረደ? ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስቷል። ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባት በህወሓት ኃይሎች ተጽዕኖ ስር ወድቀው ይሆን የሚል ግምት እንዲፈጠር መደረጉን ዘሀበሻ ዘግቧል። አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል ደባርቅ ዩኒቨርስቲ አስታወቀ። በደባርቅ ዩኒቨርሲቲ ከሰሞኑ በግቢው ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ዩኒቨርሲቲው ከሚያቀርብላቸው ምግብ ጥራት ጋር በተገናኘ ባላቸው ቅሬታ ምክንያት ሰልፍ ማድረጋቸው ይታወቃል። ተማሪዎቹ አድርገውት የነበረው ሰልፍ ላይ ጸጥታ አካላት በተተኮሰ ጥይት ህይወታቸው ያለፈ ተማሪዎች መኖራቸው በማህበራዊ ትስስር ገጾች ሲዘዋወር ነበር። ጉዳዩን አስመልክቶ ማምሻውን ዩኒቨርሲቲው ባወጣው መግለጫ አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል አስተባብሏል። ዩኒቨርሲቲው በአንዳንድ ማህበራዊ ሚዲያዎች ይተላለፍ እና መረጃ አስመልክቶ ይፋዊ ማብራሪያ ሰለመስጠት በማለት ባወጣው መግለጫ በዩኒቨርሲቲው የተከሰተው ጉዳዩ በሰላም የተፈታ ሲል ጠርቶታል። በጉዳዩ ዙሪያ የተለያዩ መረጃዎችን ሲያስተላልፍ የነበሩ አካላት ጉዳዩን በቅርበት ያልተረዱ ሲል የጠራው መግለጫው ሲዘዋወር የነበረው መረጃ የተሳሳተ ብሎታል። ዩኒቨርሲቲው በመግለጫው ዩኒቨርሲቲውና እንግዳ የመቀበል ጠንካራ ባህል ያለው የአካባቢው ህዝብ በአደራ የተረከባቸውን ተማሪዎች ደህንነት የመጠበቅ ግዴታውን በአግባቡ እየተወጣ ሲሆን፣ አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል ገልጿል። ይሁን እንጂ በተማሪዎቹ እና በጸጥታ አካላት መካከል ግጭት ተፈጥሮ እንደነበር ያልተስተባበለው መግለጫው በግጭቱ አካላዊ ጉዳት ያጋጠማቸው ተማሪዎችም፣ የተወሰኑ ካምፓስ ፖሊሶች ተገቢ ሕክምና እየተደረጋላቸው ይገኛል ብሏል። ወደ መጨረሻው ዜናችን ስናልፍ ደግሞ ወንድማማቾች በአንድ ቀን በተለያዩ የመኪና አደጋዎች ህይወታቸው አለፈ። የሁለቱ ወንድማማቾች ዕለታዊ ድርብ ሀዘን ትልቁ ወንድም ይስሐቅ አብርሃም በአርባ ምንጭ ኃይል አንድ ሙሉ ወንጌል አባልና አገልጋይ የነበረ ከአዲስ አበባ ወደ አርባ ምንጭ በሚደረገው ጉዞ ላይ እያለ በድንገተኛ የመኪና አደጋ ህይወቱ አልፏል። ትንሹ ወንድም አቤኔዘር አብርሃም በዋቻሞ ዩኒቨርሲቲ የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ የነበረ የታላቅ ወንድሙን ይስሐቅ መርዶ እንደሰማ ቀብር ለመድረስ ከውሳና ወደ ላይ ታስወዶ ሲጓዝ የነበረ በማዕከላዊ ኢትዮጵያ ክልል በከምባታ ዞን በደረሰ ሌላ የመኪና አደጋ ህይወቱ አልፏል። የተከበራችሁ ውድ አድማጮቻችን ለሰዓቱ ያዝናቸው እነዚህ ናቸው። አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ በሌላ ዜናዎች እስክንገናኝ ድረስ ሰላም ቆዩ።